አደጋ የሰውን ህይወት ለመታደግ ሲል መስዋዕት የሆነ እዚህ ምስሉ ላይ የተመለከቱት የአደጋ ጊዜ ሰራተኛ መኖሩ ሰምተናል። ይህ ወጣት እንግዲህ የእሳትና አደጋ ስጋት ስራ አመራር ሰራተኛ ነው። ታዲያ እጅግ በጣም በሚያሳዝን ሁኔታ የሰው ህይወት ለማትረፍ ብሎ ህይወቱ ማለፉን ሰምተናል። ከዚህ ጉዳይ ጋር ተያይዞ አንዳንድ መረጃዎችን ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ትከታተሉልን ዘንድ ኮዲ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።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 ይህ ዮናታን ገብሬ የተባለ ወጣት በትናንትናው እለት በአዲስ ከተማ ክፍለ ከተማ ባጋጠመ አደጋ በአደጋ ውስጥ የነበሩ ሰዎችን ለመታደግ ሲል ነው የራሱን ህይወት ያጣው የቀብር ስነስርአቱም የኮሚሽኑ ከፍተኛ ና የአዲስ ከተማ ክፍለ ከተማ አስተዳደር አመራሮች እንዲሁም ደግሞ የኮሚሽኑ መስሪያ ቤት ሰራተኞች ና ወዳጅ ዘመዶቹ በተገኙበት ዛሬ ሰኔ 12 ቀን 2017 ዓ ምት በቀጨኔ መድኃኒዓለም መፈጸሙን ነው የሰማ ነው ከዚህ ጉዳይ ጋር ተያይዞ ታዲያ የእሳትና አደጋ ስጋት ስራ አመራር ኮሚሽን ቃል አቀባይ የሆኑትን አቶ ንጋቱን በቀጥታ የስልክ መስመር አግኝተናቸዋል። የዘወትር ተባባሪያችን ናቸው። ስለ ሁኔታው ሊነግሩን በቀጥታ የስልክ መስመር አግኝተናቸዋል። ከሳቸው ጋር የምናደርገውን ቆይታ እንድትከታተሉልን አሁንም ከወዲሁ እንጋብዛለን። ክበሩልን። ጤና ይስጥልኝ አቶ ንጋቱ። እግዚአብሔር ይመስገን። እንዴት ናቸው? ደህና ደህና። አሁን ማምሻውን የሰማነው ነገር በጣም የሚያስደነግጥም የሚያሳዝንም ነገር ነው። ምንድን ነው የሆነው ነገር? ዛሬ የቀብር ስነ ስርዓቱ ነው የተፈጸመው እንግዲህ ትላንት ከሰዓት በኋላ ነው። አዲስ ከተማ ክፍለ ከተማ ወረዳ ስድስት አደጋ አጋጥሞ ሰዎች ህይወታቸው በአደጋ ውስጥ ወድቋልና እርዳታ አድርጉልን የሚል ጥሪ ነው ለኮሚሽን መስሪያ ቤታችን የመጣው። እንግዲህ በዚህ ጥሪ መሰረት የአደጋ ጊዜ ሰራተኞቻችን ቦታው ላይ በፍጥነት ይደርሳሉ። ከአደጋ ጊዜ ሰራተኞች መካከል ዮናታን የሚባል የአደጋ መቆጣጠር ባለሙያችን እዛው እሱም አብሮ ነበር እና እንግዲህ በአደጋ ውስጥ ያሉ ሰዎችን ለመታደግ ሲል ህይወቱ አልፏል። እንግዲህ ዮናታን ወደ ኮሚሽን መስሪያ ቤታችን የተቀላቀለው በሁለት ሺህ አስራ ሁለት ነው። እንግዲህ ዮናታንን ለየት የሚያደርገው ነገር ቀደም ሲልም የእሳት አደጋ ሰራተኛ መሆን ይፈልግ የነበረ እና ይህንን ህልሙንም ለማሳካት በኮሚሽን መስሪያ ቤታችን በበጎ ፈቃድ አገልግሎት ያለምንም ክፍያ ማለት ነው ለረዥም ጊዜ ሲያገለግል የቆየ በኋላ ላይ የሚያደጋ ጊዜ ሰራተኞች ማስታወቂያ ሲወጣ እንደ ማንኛውም ሰራተኛ ተወዳድሮ እንግዲህ ህልሙን ያሳካበት ከተቀጠረም በኋላ ጣም ታታሪ፣ ለቅርብ አለቆቹ ታዛዥ፣ ከጓደኞቹ ጋር ተግባቢ፣ የሚሰራ ደፋር በተለያዩ የአደጋ መቆጣጠር ስራዎች ላይ ውጤታማ የሆነ ስራ ሲሰራ የቆየ ነው። በሌላ በኩልም እንዲህ በረፍት ሰአቱም ጭምር ተረኛ ባልሆነበት ሰአትም ጭምር አደጋ ባጋጠምበት ቦታ ሁሉ ከባልደረቦቹ ጋራ አስተዋጽኦ የሚያደርግ ነው። እንግዲህ ትላንት ክፉ አጋጣሚ ሆኖ ህይወቱን አጥቷል። እንግዲህ ዛሬ የኮሚሽን መስሪያ ቤታችን አመራሮች፣ የአዲስ ከተማ ክፍለ ከተማም አመራሮች፣ እንደዚሁም ደግሞ አጠቃላይ የኮሚሽኑ ሰራተኞች ወዳጅ ዘመድ በተለይም የአዲስ ከተማ ወረዳ ስድስት ነዋሪዎች ጠቅላላ በተገኙበት በቀጨኔ መድኃኔዓለም ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። እንግዲህ ቀደም ብዬ እንደጠቀስኩት ወጣት ነው፣ የሀያ ስድስት አመት ነው። እንደገና ደግሞ ታታሪና ትጉ ኮሚሽን መስሪያ ቤቱ ከሱ ብዙ የሚጠብቅ ነው። ነገር ግን በሚያሳዝን ሁኔታ ትላንትና ወዲያውኑ ህይወቱ ያለፈው እንግዲህ ኮሚሽን መስሪያ ቤታችን እንደምታውቀው በተደጋጋሚ እንላለን በማናቸውም የአደጋ ቦታ ላይ እየተገኙ እስከ ህይወት መስዋዕትነት ጭምር የሚከፍሉ ባለሙያዎች ያሉበት ነው። አሁን ያሉትም ሰራተኞች ይህን መስዋዕትነት ለመክፈል የተዘጋጁ ናቸው። እንግዲህ ህብረተሰባችንም ይህን እንዲረዳ እንፈልጋለን። በእያንዳንዱ አደጋ መቆጣጠር ስራ ውስጥ ሰዎች ከአደጋ ውስጥ ሮጠው ሲያመልጡ፣ የአደጋ ጊዜ ሰራተኞች ወደ አደጋ ቦታ የሚገቡ ናቸው። በዚህ ሂደት እንግዲህ እንዲህ አይነት መስዋዕትነት የሚከፈል ነው። ባለፈው የአደጋ ጊዜ ሰራተኞቻችንን ቀን ባከበርን ጊዜም በተለያየ ጊዜ ህይወታቸውን ያጡ ሰራተኞችን ያሰብንበት ነው። እሱም በምክንያት ነው እንጂ እንዲህ አይነት ነገሮች መቼ ሊያጋጥሙ እንደሚችሉ አይታወቅም። እና እውነት በተቋማችን ከፍተኛ ሐዘን ያለው ዛሬ አካባቢውም ልጁም ደግሞ እንደ አጋጣሚ ሆኖ ለእናቱ አንድ የሆነ ልጅ እናትየው ሐዘን በጣም መቋቋም የማይችሉ ሆነው ነው ዛሬ ያየ ነው። እንግዲህ የኮሚሽን መስሪያ ቤታችን ተልዕኮ ነው ቃል ኪዳንም ጭምር የገባንበት ነው እና እንግዲህ ዛሬ በጀግንነት የቀብር ስነስርዓቱ ተፈጽሟል። እንግዲህ በጣም የማይመች ሁኔታ ውስጥ ሆነው ነው ይህንን መረጃ የሰጡኝ፣ እጅግ በጣም ከልብ አድርጌ አመሰግናለሁ። ሚልኩልኝን መረጃ ጨምሬ አቀርባለሁ። ክብረት ይስጥልኝ፣ በጣም አመሰግናለሁ። እንግዲህ ከአቶ ንጋቱ ጋር ያደረግነው ቆይታ ይመስላል ዮናታን ገብሩ ማን ነበር የሚለውን ደግሞ እንደው በአጭሩ የደረሰንን የህይወት ታሪክ እናደርሳችሁ ብለን ነው። ዮናታን ገብሩ ከአባቱ ከአቶ ገብሩ ንጉሴና ከእናቱ ከወይዘሮ ሙሉ ሀጎስ ሚያዝያ 29 ቀን 1991 ዓ ም ነበር በአዲስ አበባ ከተማ የተወለደው። እድሜው ለትምህርት ሲደርስ ታዲያ የመጀመሪያ ደረጃ ትምህርቱን በዳግማዊ ብርሃን እና በቢትወደድ የመጀመሪያ ደረጃ ትምህርት ቤት ከዚያም ደግሞ የሁለተኛ ደረጃ ትምህርቱን እዛው አካባቢ ዛሬ ህይወቱ ያለፈበት አካባቢ የካቲት 23 ከፍተኛ ደረጃ ትምህርት ቤት አጠናቋል። ዮናታን ራሱን በትምህርት ለማሻሻል ካለው ፍላጎት የተነሳ ከጄኔራል ዊንጌት ትምህርት ቤት በቬይክል ኢንጂነሪንግ በዲፕሎማ ከአዲስ ከተማ ኢንዱስትሪያል ኮሌጅ ደግሞ በአውቶሞቲቭ ኢንጂነሪንግ ሰርቪስ በሰርተፍኬት ተመርቋል። ዮናታን ቤተሰቦቹ እንደሚመሰክሩለት ሰብዓዊ አገልግሎት መስጠት አጥብቆ የሚወድ በተለይ ደግሞ የእሳትና አደጋ ሰራተኛ መሆን ህልሙ እንደነበር ይህንንም ደግሞ ከልጅነቱ ጀምሮ ለማሳካት በብዙ ጥረት ውስጥ ይመላለስ እንደነበር ወዳጆቹ ይናገራሉ ይህንን ህልሙን ለማሳካትና በሰብአዊ አገልግሎት ተግባር ላይ ለመስራት ካለው ጽኑ ፍላጎት የተነሳ ነበር በኮሚሽኑ መስሪያ ቤት አዲስ ከተማ ቅርንጫፍ ጽህፈት ቤት ያለ ምንም ክፍያ በበጎ ፈቃደኝነት አገልግሎቱን ሲሰጥ የቆየው። ታዲያ ይህ በእንዲህ እንዳለ መስሪያ ቤቱ የአደጋ ጊዜ ሰራተኞችን ለመቅጠር ማስታወቂያ ሲያወጣ ይቀጠራል። ከዛ በፊት ደግሞ በጎ ፈቃደኝነት ይሰራ ስለነበረ እዛው የመቀጠር እድሉን ያገኛል። በዚህም የተደሰተው ዮናታን ታዲያ እንደ ማንኛውም ተወዳዳሪ መስፈርቱን በማሟላት ለአደጋ ጊዜ ሰራተኞች በኮሚሽኑ መስሪያ ቤቱ ማሰልጠኛ ማዕከል የሚሰጠውን ስልጠና በሚገባ አጠናቅቆ ከመጋቢት 25 ቀን 2012 ዓ ም ጀምሮ የአደጋ ጊዜ ሰራተኛ በመሆን ማገልገል ይጀምራል። ታዲያ ዮናታ ገብሩ ወደ ስራው አለም ከተቀላቀለ በኋላ በክብር ህይወቱን እስከተሰዋበት እስከ ትላንትና ዕለት ድረስ ስራውን በልዩ ፍቅርና በልዩ ተነሳሽነት እንዲሁም በጀግንነት እየፈጸመ የነበረ፣ በአደጋ መቆጣጠር ሂደትም ከባልደረቦቹ ጋር ሆኖ የበርካታ ሰውን ህይወት እንዲሁም ንብረትን ያዳነ በስነ ምግባሩም የተመሰከረለት ቅንና የዋህ ጀግ ቢጉና ሰራተኛ እንደነበረ የስራ ባልደረቦቹ ይናገራሉ። ዮናታን ከባልደረቦቹ ተግባቢ፣ ለስራም ደግሞ ደግሞ ለመሪዎቹ ታዛዥ፣ ተወዳጅ የነበረ ሰው እንደነበረ ነው የስራ ባልደረቦቹ የሚናገሩት። ዮናታን ገብሩ ሰኔ 11 ቀን 2017 ዓ.ም ከሰዓት በኋላ በአዲስ ከተማ ክፍለ ከተማ ወረዳ 6 በተለምዶ መሳለሚያ ተብሎ በሚጠራው አካባቢ ባጋጠመ አደጋ በህይወታቸው በአደጋ ውስጥ የነበሩ ሰዎችን ለማዳን ሲል ነው መስዋዕት የሆነው። ጀግና ዮናታን የሰው ህይወትና ንብረትን ለማዳን የገባ የሚገባውን ቃል ኪዳን ለመፈጸም ሲል በተወለደ ገና በ26 ዓመቱ በክብርና በጀግንነት ተሰውቷል፣ ሲል ነው የእሳት አደጋ ስጋት አመራር ኮሚሽን ስለ ዮናታን ጀግንነትና አርአያነት የገለጸው። እጅግ በጣም የሚያሳዝን ነው። ገና 26 ዓመቱ ነበረ። እንግዲህ እንዲህ ያሉ ጀግኖች በብዙ ሊታሰቡ ይገባል። የእሳትና አደጋ ስጋት ስራ አመራር ኮሚሽን አመራር ሰራተኞች፣ ለቤተሰቡ ለወዳጅ ዘመድና ለመላው ኮሚሽን ሰራተኞች መጽናናትን እንመኛለን ብለዋል። የዮናታንን ጉዳይ ደግሞ እጅግ በጣም የሚያሳዝን አድርገው ሁላችሁ እንደሰማችሁት አቶ ነጋቱ እንደነገሩን ለእናቱ ብቸኛ የመጀመሪያም የመጨረሻም ልጅ መሆኑ ነው። እንግዲህ እሳቸውን ፈጣሪ እንዲያበረታቸው ተመኘን። እሱንም በቀኙ እንዲያኖር ዘንድ ምኞታችን ነው። የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።